ሰላም ጤና ይስጥልኝ። እንደምን ቆያችሁ? ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ። ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን። ዜናዎችን እየመራብሪያችሁ ቆይታ የማደርገው ይፍራት አጥላው ነኝ። መልካም ቆይታ። ስልሳ ሶስት ሚሊዮን ዜጎች የጤና መድን ስርዓት ተጠቃሚ መሆናቸውን የኢትዮጵያ ጤና መድን አገልግሎት አስታወቀ። በ2017 በጀት ዓመት ከ13 ሚሊዮን በላይ ዜጎች የማህበረሰብ አቀፍ ጤና አዲስ ተጠቃሚ መሆን እንደቻሉ የገለጸው አገልግሎቱ መንግስት አዲስ ለተቀላቀሉ ተጠቃሚዎች የ43 ሚሊዮን ብር እንደሚደጉም የአገልግሎቱ ምክትል ዳይሬክተር ያምሮት አንዱዓለም ተናግረዋል። በ2018 በጀት ዓመት በትግራይ ና በሶማሌ ክልል በሚገኙ ወረዳዎችና የጤና መድን አገልግሎት ለማስጀመር መታቀዱን ገልጸዋል። አሜሪካ ከኢትዮጵያ ጋር ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በትብብር ለመከላከል ዝግጁ መሆኗን ገለጸች። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ አሜሪካ አምባሳደር ከኤርቨን ማሲንጋ ጋር በልዩ ልዩ ጉዳዮች ዙሪያ ተነጋግረዋል። ኮሚሽነር ጀነራሉ የኢትዮጵያና የአሜሪካን የፖሊስ ለፖሊስ ግንኙነትን የበለጠ በማጠናከር በልምድ ልውውጥና በአቅም ግንባታ በትብብር አብሮ ለመስራት የሚቻልባቸው ሁኔታዎች በውይይቱ ውስጥ መነሳታቸው ተገልጿል። በተጨማሪም ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል የሚያስችሉ ጉዳዮችም ተነስተው ሰፊ ውይይት እንደተደረገባቸው ከኮሚሽኑ ያገኘነው መረጃ ያሳያል። በወቅቱ አምባሳደር ኤርቨን ማሲንጋ የሁለቱን ሀገራት የፖሊስ ለፖሊስ ግንኙነት የበለጠ ለማሳደግ ሀገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል አሜሪካ ቁርጠኛ መሆኗን አረጋግጠዋል። የኢትዮጵያ ካፒታል ገበያን ለመቆጣጠርና ለማጎልበት ያለመው ሁለተኛው ዓለም አቀፍ ጉባኤ በአዲስ አበባ ተጀመረ። በካፒታል ገበያውና በኢንቨስትመንት ዙሪያ የተሻለ አቅም ለመፍጠር ያለመው ጉባኤው ዛሬን ጨምሮ ለሶስት ቀናት የሚካሄድ ነው። አናውል ተስፋ ተጨማሪ አለው። በካፒታል ገበያው እና በኢንቨስትመንቱ ዙሪያ የተሻለ አቅምን ለመፍጠር ያለመው ሁለተኛው ዓለም አቀፍ የካፒታል ገበያ ለሶስት ቀናት በአዲስ አበባ መካሄድ ጀምረ። ጉባኤው ከፍተኛ የመንግስት ባለስልጣናት፣ ፖሊሲ አውጪዎች፣ የታወቁ የፋይናንስ ዘርፍ ምሁራን፣ ባለሙያዎችን ያሰባሰበ ሲሆን በቀጣዮቹ ሶስት ቀናት የካፒታል ገበያውን የተመለከቱ የፖሊሲ አቅጣጫዎች ለውይይት ይቀርባሉ። በጉባኤው መክፈቻ ላይ የገንዘብ ሚኒስትር አቶ አህመድ ሸዴ እና የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልቁ ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት ተገኝተዋል። በተመሳሳይ ወይም ከዓለም አቀፍ ተቋም መካከል የዓለም ባንክ የአፍሪካ ልማት ባንክና የዩኤንዲፒ ተወካዮች በመክፈቻው ስነ ስርዓት ላይ ተሳትፈዋል። የገንዘብ ሚኒስትር አቶ አህመድ ሸዴ ጉባኤውን የካፒታል ገበያ ቁጥጥር እንደጠነከረና የኢንቨስትመንት አቅሙ እንዲጎላበት ከፍተኛ ድርሻ እንደሚኖረው ገልጸዋል። ሚኒስተሩ በተጨማሪም ጉባኤው ጤናማ የፋይናንስ ስርዓት እንዲኖረን ከማስቻሉ ባሻገር አሁን ላይ በጥሩ ሁኔታ ላይ ያለውን የአገሪቱን ኢኮኖሚ እድገት በላቀ ደረጃ ለማስቀጠል ወሳኝ መሆኑን አብራርተዋል። በጉባኤው የሚነሱ ሀሳቦች፣ ልምዶች ለገበያው ጥንካሬ፣ ቁጥጥር ሁነኛ ግብዓት ሆነው እንደሚያገለግሉም አመልክቷል። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን በዚህ ዓመት 3000 ሰራተኛ ማህበራትን ለማደራጀት እቅድ ይዣለሁ አለ። 37ኛው ዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ጉባኤ በአዲስ አበባ ሲከፈት የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ እንደተናገሩት የሰራተኞችን ጥቅም በማስጠበቅ ድምጻቸው እንዲሰማ የማድረግ ስራዎችን በስፋት እየተሰራ ነው ብለዋል። የዓለም አቀፍ የሰራተኞች ኮንፌዴሬሽን ምክር ቤት ዋና ጸሐፊ ሉክ ትሪያንግል በበኩላቸው ኢትዮጵያ ባለፉት ዓመታት ከፍተኛ ማህበራዊና ኢኮኖሚያዊ እድገት አስመዝግባለች፣ ይህም ኢትዮጵያ በአፍሪካና በዓለም አቀፍ ደረጃ የመሪነት ሚና መጫወት እንደምትችል ማሳያ ነው ብለዋል በኢትዮጵያ ጠንካራ ተቋማትን የመገንባት እድሎችን የማስፋትና የብሔራዊ ጥበቃ ስርዓቱን የማጠናከር ቁርጠኝነት ይታያል ያሉት ዋና ጸሐፊው ከሰራተኛ ማህበራት መብቶች ጋር በተያያዘም እድገት መኖሩን እንገነዘባለን ብለዋል የፕላስቲክ ከረጢት መጠቀም ማምረትና ወደ ሀገር ውስጥ ማስገባትን የሚከለክለው አዋጅ ከቀጣይ ወር ጀምሮ ወደ ስራ እንደሚገባ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታወቀ ማሌት ደመላሽ ዝርዝር አላት የፕላስቲክ ከረጢትን መጠቀም ማምረትና ወደ ሀገር ውስጥ ማስገባትን የሚከለክለው አዋጅ ከቀጣዩ ወር ጀምሮ ወደ ስራ እንደሚገባ የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ገለጹ። ዋና ዳይሬክተሯ ይህን የገለጹት የቆሻሻ አያያዝና አወጋገድ ስርዓት ላይ መሰረት ያደረገ የተማሪዎች የጥያቄና መልስ ውድድር በአዲስ አበባ ከተማ ሁለተኛ ደረጃ ትምህርት ቤቶች በተጀመረበት ስነስርዓት ላይ ነው። ዳይሬክተሯ በመልእክታቸውም ከቀጣይ ታህሳስ ወር ጀምሮ የስስ ፕላስቲክ ከረጢት ጥቅም ላይ መዋል ያቆማል ያሉ ሲሆን የፕላስቲክ ከረጢት አጠቃቀም የሚቆጣጠረው ህግ ወደ ስራ ለመግባት የሚጠባበቀው የዚህን ወር መጠናቀቅ መሆኑን ገልጸዋል። አክለውም በተተኪ ምርት የመገበያየትና የመጠቀም ልምድ እንዲዳብርና በፕላስቲክ ከረጢት የሚመጣ የአካባቢ ብክለትን መከላከል እንደሚያስፈልግ አብራርተዋል። ጎልደን ግሩፕ ሆስፒታሊቲ ከአዲስ አበባ ከተማ አስተዳደር ቱሪዝም ጋር በመተባበር ጥር 9ና 10 ከኢትዮጵያ ጋስትሮኖሚ ፌስቲቫልና ኤክስፖ በሚል መሪ ቃል በኢትዮጵያ ሚሊኒየም አዳራሽ የሚካሄደውን የኢትዮጵያ ባህላዊ ምግቦች ለውጭ ጎብኚዎችና ለሀገራችን ማህበረሰብ የማስተዋወቅ ፕሮጀክት ማስጀመሩን ዛሬ በሰጠው ጋዜጣዊ መግለጫ ይፋ አድርጓል። በመግለጫው ላይ የተገኘችው ሪፖርተራችን ሄሮው ዳዊት ንጉሴ እንደሚከተለው ታቀርበዋለች። የኢትዮጵያን የምግብ ባህል ጥበብ ያስተዋውቃል የተባለው ይህ ፌስቲቫል በአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን እና በጎልደን ግሩፕ ሆስፒታሊቲ የጋራ ስምምነት ጥር ዘጠኝና አስር ሊካሄድ መሆኑ ተገልጿል። ብዙ ቱሪስቶች ወደ ሀገራችን በሚፈሱባት ወረሃ ጥር ላይ በአዲስ አበባ ሚሊኒየም አዳራሽ ይካሄዳል የተባለው ይህ የስነ ምግብ ጥበብ ወይም የኢትዮጵያ ጋስትሮኖሚ ፌስቲቫልና ኤክስፖ የሀገራችንን የምግብ ዘርፍ ምርቶች በዓለም አቀፍ ደረጃ ለማስተዋወቅ ጥሩ አስተዋጽኦ ይኖረዋል ያሉት የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን ኮሚሽነር አቶ ሁንዴ ከበደ ናቸው። በርካታ ጥቅሞች አሉት ብለን እናስባለን። የመጀመሪያው በተለይ የሀገራችንን የአመጋገብ ስርዓት የምግብ ባህላችንን ለቱሪስቱ በደንብ የምናሳይበት የምንገልጽበት፣ ራሳችንን የምናስተዋውቅበት ትልቅ ፕሮግራም ነውና ከዚህ አንጻር ከፍተኛ የሆነ አስተዋጽኦ አለው። እንግዲህ ቱሪስቱ ባህላችንን እንዲያውቅ ብሎም ደግሞ የሀገራችንን አምባሳደር ጭምር እንዲሆን የሀገራችን ምርት በዓለም ደረጃ እንዲተዋወቅ ከማድረግ አንጻር ከፍተኛ የሆነ ሚና ይኖረዋል። ከሰማንያ ሁለት በላይ ሀገር በቀል የምግብ ግብዓቶች በሚተዋወቁበት እንዲሁም ከመቶ በላይ ድርጅቶች በሚሳተፉበትና ከአስር ሺህ በላይ ጎብኚዎች እንደሚጎበኙት በተጠበቀው በዚህ ኤክስፖ ላይ እንደ ሀገር ምን ልናተርፍ እንደምንችል የጎልደን ግሩፕ ሆስፒታሊቲ ዋና ስራ አስፈጻሚ የሆኑት ሼፍ ሄኖክ ዘሪሁን እንዲህ ሲሉ አብራርተውልናል። እንግዲህ የነገሩ አስፈላጊነት ከቱሪስት አንጻር ብቻ ከአመጋገብ ስነስርዓት አንጻር ነው ለምሳሌ ኢትዮጵያ አመጋገብ ብለን ስናስብ ብዙ ሀሳቦች ቅድም እንደተነሱት አመጋገባችን ምን ይሄን ይመስላል። እሱ ብዙ እየተረሱ ያሉ ባህሎች አሉ። በፊት የነበሩት ትራዲሽናል ነገሮች አሁን ለምሳሌ በርበሬ መደል ለህዝብ ምናምን ምናምን የሚባሉ ነገሮች አሁን እየቀሩ ነው። ፕሮሰስ ፕሮሰስ ፕሮሰስ ነው። ስለዚህ ሀገራችን ከአመጋገቡ በጣም ቱባ የሆነ ባህል አለያት። ይህንን መርሳት የለብን፣ ማስታወቅ አለብን። እየጠፉ የሄዱትን ነገሮች እንደ ባህል መጠበቅ አለብን የሚል ነው። ከዚህኛው ባሻገር ደግሞ እንግዲህ አንድ ተጓዥ ከሀገር ወደ ሀገር ሲዘዋወር ትልቅ ኤክስፒሪየንስ የሚያደርገው ነገር ምግብ ነው። ከሚያቸው መስህቦች ባሻገር ትልቁ ኤክስፒሪየንስ የሚያደርገው ምግብ ነው እና ምግቦቻችንን እዛው የሚያገኟቸው ምግቦች ነው። አሁን ከተሞቻችን ላይም ቱሪስት መዳረሻ ቦታዎች ላይ የሚያገኙት ይሄ የለንም፣ የራሳችን ሀገር ምግብ ምክንያቱም ቱሪስት መቅመስ፣ ማየት፣ መለማመድ የሚፈልገው እንግዲህ ሙቭ የሚያደርገው ኤክስፒሪየንስ ሼር ለማድረግ ስለሆነ የራሱን ሀገር ምግብ አይደለም። እዛ ቦታ ላይ ምንድን ነው አመጋገባቸው፣ አናኗራቸውን ይመስላል ምንድን ነው የተፈጥሮ ሀብቶቻቸው የሚለውን ነው የሚጎበኘው እና እኒህ የተከደኑትን ነገሮች ቀስ በቀስ እየገለጥን ማሳየት ነው። ይሄ እንግዲህ በጣም ዘርፈ ብዙ ጥቅም አለው። አንደኛ የቱሪስት ፍሰቱ ይጨምራል። አንድ ተጓዥ ከአንድ ቦታ ወደ አንድ ቦታ ሲሄድ በሌላው ዓለም ምግብን ብቻ ተገን ተደርጎ የሚሰራ የቱሪዝም እንትን አለ። ኢትዮጵያ በዓለም ትልቁ ቀዳሚ ደረጃ የያዘችው ስፔን እና ፈረንሳይ ናቸው። በምግብ ላይ ነው የሚሰሩት። ያንን ምግብ ኤክስፒሪየንስ ለማድረግ ብዙ ሚሊዮን ሰው ወደዛ ቦታ ይጎርፋል። እኛ ሀገር የለንም። ያስቀናል አሉ። ግን እነዚህን የማሰባሰብ ስራ ምን ሰራበት የመጀመሪያው መድረክ ነው። ስለዚህ በጣም ዘርፈ ብዙ ጥቅም ነው ያለው። ከሱም ባሻገር ደግሞ የሚያመጣው ደግሞ በእሴት ሰንሰለቱ ላይ ያሉትን ሰዎች ጠቅላላ ይጠቅማል። እንግዲህ አንድ ምግብ በተዋወቀ ቁጥር የሚያመርተው የሚያርሰው፣ ትራንስፖርት ሰርቪስ የሚሰጠው እነዚህ እነዚህ ሁሉ ሰዎች ተጠቃሚ ነው የሚሆኑት። በርካታ የስራ ዕድል ይፈጥራል። በርካታ ተጠቃሚነትን የሚያመጣል። ስለዚህ በዓለማችን ላይ ትልቁ ቢሊየንስ ዶላር የሚዘዋወረው በኤፍ ኤን ዲ ቢ፣ በምግብ እና መጠጥ ኢንዱስትሪ ላይ ነው። በቀን ከሁሉም ሴክተር ይበልጣል። የምግብ በቀን ቢያንስ ሰው አንድ ይመገባል። ስለዚህ በአለም ላይ ያለው ቢሊየን ህዝብ ጠቅላላ ይመገባል። እዛ ላይ መስራት፣ እዛ ላይ ኢንቨስት ማድረግ ትልቅ ተጠቃሚነት እንደ ሀገርም እንደ ደግሞ እንደ እንትንም እንደ ፕሮዳክትም ትልቅ ጥቅም አለው። ጋስትሮኖሚ ሲሆን ደግሞ ትራዲሽናል ተችን ይጠብቁ ጥሬ እንዲከሆነ የሚቆረጠው እሱን ኤክስፒሪያንስ ማድረግ የሚፈልገው እንጀራ የሚጋገረው ይሄ በወፍጮ ተመልክኮ የሚፈጫው እኚህ ነገሮች ጋስትሮኖሚ ቲፒካል ነገሩን ይዞ መምጣት ነው። እና ኢቨንቷን እኛ የምንሰራው ጋስትሮኖሚ ላይ ስለሆን እነዚህ ነገሮች ኖረው ድምቀት እንዲኖሩት በደንብ እንሰራበታለን። የትራፊክ ደንብ በመተላለፍ ጥፋት ለፈጸሙ አሽከርካሪዎች የቅጣት መክፈያ ቁጥር በወቅቱ የማይሰጡና አሽከርካሪን የሚያጉላሉ የትራፊክ ተቆጣጣሪዎች በሕጉ መሰረት ተጠያቂ ይሆናሉ ተባለ። የትራፊክ ደንብ በመተላለፍ ጥፋት የፈጸሙ አሽከርካሪዎች ከአስፈጻሚው ትራፊክ ተቆጣጣሪ የቅጣት መክፈያ ቁጥር የማግኘት መብት እንዳላቸው የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ተናግሯል። ይሁን እንጂ በአዲስ አበባ ከትራፊክ ቅጣት አፈጻጸም ጋር ተያይዞ አሽከርካሪዎች ተደጋጋሚ ቅሬታ እያነሱ ይገኛሉ። ይህንን ተከትሎ ጥፋት ፈጽመው በተቆጣጣሪዎች በዲጂታል የትራፊክ ቅጣት ማስፈጸሚያ ስርዓት መሰረት የተከሰሱና የቅጣት መክፈያ ቁጥር ያልደረሳቸው አሽከርካሪዎች ቅጣቱን ካስፈጸመው ትራፊክ ተቆጣጣሪ የቅጣት መክፈያ ቁጥሩን ጠይቀው መውሰድ እንደሚችሉ ባለስልጣኑ ጠቁሟል። በተለያየ ምክንያት ይህንን ያልወሰዱ አሽከርካሪዎችም በአስር ቀን ውስጥ በአስራ አንዱም የባለስልጣኑ ቅርንጫፍ ጽፈት ቤቶች ወይም በዋና መስሪያ ቤት ቀርበው መውሰድ ይችላሉ ብሏል። የትራፊክ ተቆጣጣሪዎች ጥፋት ፈጽመው የቅጣት መክፊያ ቁጥር ላልደረሳቸው አሽከርካሪዎች ጥፋቱ በተፈጸመበት ቦታ ላይ ቁጥሩን የመስጠት ግዴታ እንዳለባቸው ያሳሰበው ባለስልጣኑ ይህንን የማያደርጉ የትራፊክ ተቆጣጣሪዎች በሕጉ መሰረት ተጠያቂ እንደሚሆኑ አስጠንቅቋል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች የቪዲዮ ካሜራ የተገጠመለት ዩኒፎርም ለብሰው አገልግሎት እንደሚሰጡ አስታወቀም። አሰራሩም ከዛሬ ጀምሮ ተግባራዊ እንደሚደረግ ተገልጿል። ማሌት ደመላሽ ዝርዝር አላት ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ሰራተኞች ከህዳር 24 ቀን 2018 ዓ ም ጀምሮ ካሜራ የተገጠመለት ዩኒፎርም ለብሰው እንደሚሰማሩ ተነግሯል። እንደ ሪፖርተር ዘገባ የከተማ አስተዳደሩ ገቢዎች ቢሮ የተመደበለትን ከ100 ሚሊዮን ብር በላይ ወጪ በመጠቀም ከኢንፎርሜሽን መረብ ደህንነት ጋር በመቀናጀት የቦዲ ወርን ካሜራ ፕሮጀክት ዝግጅትን በማጠናቀቅ ወደ ተግባር ተሸጋግሯል። የአዲስ አበባ ገቢዎች ቢሮ ከዛሬ ሮብ ህዳር 24 ቀን ጀምሮ ግብርና ነክ ጉዳዮችን በተመለከተ የህግ ማስከበርና የቁጥጥር ስራዎችን የሚያከናውኑ ሰራተኞቹ ቪዲዮ ካሜራ የተገጠመለት ዩኒፎርም በመልበስ እንደሚሰማሩ አስታውቋል። ይህ የካሜራ ቴክኖሎጂ የቁጥጥር ባለሙያዎች ቁጥጥራቸውን በድምጽና በምስል በመቅረጽ በቀጥታ ለዋና መስሪያ ቤትና ለቅርንጫፍ ጽህፈት ቤቶች እንደሚልኩ ቢሮ ገልጿል። በመሆኑም በዋና መስሪያ ቤትና በቅርንጫፍ ጽህፈት ቤቶች የሚገኙ ባለሙያዎች በቡድን የሚንቀሳቀሱ የቁጥጥር ባለሙያዎች እያንዳንዳቸው በየትኛው አካባቢ ቁጥጥር እያካሄዱ መሆናቸውን እንዲሁም ከግብር ከፋዮች ጋር የሚያደርጓቸውን ንግግሮች በድምጽና በምስል የሚከታተሉ መሆናቸውም ታውቋል። ጎንደር ዩኒቨርሲቲ መደበኛ የአማርኛ መዝገበ ቃላትን እያዘጋጀ መሆኑን አስታወቀ። ዩኒቨርሲቲው የአማርኛ ልሳነ ዋህድ መዝገበ ቃላት ዝግጅት ጥናት ንድፍ በሚል ባካሄደው የውይይት መርሃ ግብር ላይ እንደተገለጸው በዩኒቨርሲቲው የሚዘጋጀው መዝገበ ቃላት ዘመኑን የዋጀ ከሳይንስና ቴክኖሎጂ ጋር የተቀመረና ዲጂታልንም ታሳቢ ያደረገ እንደሚሆን ተጠቁሟል። የመጀመሪያው የአማርኛ መዝገበ ቃላት እንደ አውሮፓያን አቆጣጠር በ1698 ዓ.ም የታተመ ሲሆን የከሳቴ ብርሃን አማርኛ መዝገበ ቃላትን ጨምሮ በተለያዩ ጊዜያት የአማርኛ ቋንቋ መዝገበ ቃላት ታትመዋል። የሳይንስና ቴክኖሎጂ እንግሊዝኛ አማርኛ መዝገበ ቃላት በቅርቡ በኢትዮጵያ ሳይንስ አካዳሚ ለህትመት መብቃቱ ይታወሳል። እየተከታተላችሁ የምትገኙት ከቻናሉ ላይ የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ። አሁን ደግሞ ከውጭ ወዳገኝናቸው መረጃዎች አልፋለሁ። በደቡብ ምስራቅ እስያዊቷ ሀገር ኢንዶኔዥያ በጎርፍ የሞቱ ሰዎች ቁጥር 712 መድረሱ ተገለጸ። የሀገሪቱ ብሔራዊ የአደጋ ስጋት አመራር ሪፖርት እንዳደረገው ከሆነ ከ500 በላይ ሰዎች የገቡበት የማይታወቅ ሲሆን፣ በሶስት የሱማትራ ደሴት ግዛቶች በደረሰው የጎርፍ አደጋ 1.1 ሚሊዮን የሚጠጉ ሰዎች ጉዳት ደርሶባቸዋል። የነፍስ አድን ሰራተኞች ጎርፉ መንገዶችን ጠራርጎ በመውሰዱና ድልድዮችን በማውደሙ በሱማትራ ደሴት ላይ ወደሚገኙ በርካታ መንደሮች ለመድረስ ተቸግረዋል ተብሏል። የመንግስት የነፍስ አድንና የእርዳታ ጥረቶች በሙሉ አቅም እየተከናወነ መሆኑን የኢንዶኔዥያ ፕሬዝዳንት ፕራባኦ ሱቢያንቶ ተናግረዋል። አክለው መጥፎ ጊዜ አልፏል ብለን ተስፋ እናደርጋለን ብለዋል። ዘገባው የሲጂቴን ነው። ቻይና በወሊድ መቆጣጠሪያ ላይ የተጨማሪ እሴት ታክስ ግብር ልትጥል ነው። የቻይና ህዝብ ቁጥር በተከታታይ ዓመታት እየቀነሰ ስለመሆኑ መረጃዎች ያሳያሉ። አናውል ተስፋ ዝርዝር አለው በፈረንጆቹ 2024 በሀገሪቱ 9.54 ሚሊዮን ህጻናት ብቻ የተወለዱ ሲሆን ይህም የአንድ ልጅ ፖሊሲ ከተሻረ ከአስርት ዓመታት በፊት ከተመዘገበው 18.8 ሚሊዮን አዲስ የተወለዱ ህጻናት ቁጥር በግማሽ ያነሰ ነው። ከ1993 ጀምሮ በቻይና ወሊድ መቆጣጠሪያዎች ከቀረጥ ነጻ የነበሩ ሲሆን፣ በወቅቱ ጥብቅ የሆነውን የአንድ ልጅ ፖሊሲ ተግባራዊ በማድረግ ለቤተሰብ እቅድ የድጎማና የግብር ቅነሳ ጨምሮ የወሊድ መቆጣጠርን በንቃት ታበረታታም ነበር። ይሁን እንጂ ኢኮኖሚክስ ታይም እንደዘገበው አሁን ላይ ቻይና ይህንን ቁጥር ለማስተካከል የሚረዳትን አዲስ ውሳኔ ያሳልፋለች። ከሶስት አስርት ዓመታት በኋላ ለመጀመሪያ ጊዜ ተግባራዊ የሚደረገው ይህ ውሳኔ በወሊድ መቆጣጠሪያ ኪኒኖችና ሌሎች ተዛማጅ ምርቶች ላይ የተጨማሪ እሴት ታክስ የሚጥል ነው። ይህ እርምጃ የአገሪቱን የኢኮኖሚ እድገት ፍጥነት በእጅጉ ይቀንሳል የሚል ስጋት ላይ የጣለውን የወሊድ ምጣኔ ለመግታት ቤጂንግ የወሰደችው የቅርብ ጊዜ ጥረት ስለመሆኑ ዘገባው ጠቅሷል። በተሻሻለውም የተጨማሪ እሴት ታክስ ሕግ መሰረት የወሊድ መቆጣጠሪያዎች ላይ ገዢዎች 13 በመቶ ግብር ይከፍላሉ። በአዲሱ ውሳኔ መሰረት ለወላጆች አዳዲስ ማበረታቻዎችን የሚሰጥ ሲሆን የ ህጻናት ማቆያና ማዋለ ሕፃናት እንዲሁም የአረጋውያን እንክብካቤ ተቋማት ለአካል ጉዳተኞች የሚሰጡት የድጋፍ አገልግሎቶችና ከጋብቻ ጋር የተያያዙ ተግባራት ከግብር ነጻ ይሆናሉ። ውሳኔው ከመጪው ጥር ወር ጀምሮ ተግባራዊ እንደሚሆን ዘገባው ገልጿል። ሳይንቲስቶች ከከባቢ አየር ንጹህ የመጠጥ ውሃ ማምረት የሚያስችል አዲስ ቴክኖሎጂ መፍጠራቸው ተገለጸ። ይህ ቴክኖሎጂ ያስተዋወቀው አትሞስዌል የተባለ የሻንሃይ ኩባንያ ሲሆን ፈጠራውን በሻንሃይ ዩኒቨርሲቲ ውስጥ የሚገኝ አንድ የጥናት ቡድን አዘጋጅቶታል። ለዝርዝሩ አማሩ ገብሩ አዲሱ ስርዓት በተለይ በቂ ውሃ በሌለባቸው ቦታዎች የውሃ አቅርቦትን ተደራሽ ለማድረግ የተነደፈ ነው ተብሏል። አዲሱ ፈጠራ ከከባቢ አየር ውሃ ለመሰብሰብ ሶስት የተለያዩ መንገዶችን የሚጠቀም ሲሆን የመጀመሪያው ኮንደንሴሽን የሚባለው ሲሆን፣ ይህም ሞቃታማ በሆኑ አካባቢዎች አየርን በማቀዝቀዝ ውሃ የመሰብሰብ ሂደት ነው። ሁለተኛው አድዞርቤሽን ሲሆን፣ ይህ ዘዴ አድዞርበንት የተሰኘ ስፖንጅ መሰል ቁስ በመጠቀም ከአየር ላይ እርጥበትን የሚሰበስብበት ሂደት ነው። ሶስተኛው አድዞርቤሽን ከሄት ፓምፕ ጋር በማ ጣምር ውሃን ከከባቢ አየር የመሰብሰብ ሂደት ነው። በሂደቱም አድዞርበንት የተሰኘው ስፖንጅ መሰል ቁስ ውሃን ከአየር ላይ ሲሰበስብ፣ ሂት ፓምፕ ደግሞ ስፖንጁ ላይ ያለውን እርጥበት በሙቀት አማካኝነት ወደ ውሃ ይቀይራል። ይህ ማሽን በሞቃት በቀዝቃዛ በእርጥበት አዘል ወይም በደረቅ አካባቢዎች የውሃ አቅርቦቱን ከሶስቱ ዘዴዎች ያስገኛል። ማሽኑ ከ15 እስከ 40 ዲግሪ ሴልሺየስ ባለ የሙቀት መጠን እና ከ35 እስከ 99 በመቶ ባለ የእርጥበት መጠን ውስጥ መስራት የሚችል ሲሆን በቀን እስከ 50 ሊትር የመጠጥ ውሃ ያምራል ያበረታል ተብሏል። የአትሞስፌል ማሽኖች ውሃ ከማምረት ባለፈ ደህንነቱ በተጠበቀ ሁኔታ ንጹህ እንዲሆን ማጣሪያዎችንና አዳዲስ ማቀዝቀዣ ቴክኖሎጂዎችን ይጠቀማሉ። ይህም ራቅ ላሉ አካባቢዎች፣ ለድንገተኛ አደጋዎችና ለከተሞች በአነስተኛ ኃይልና ከባቢን ባማከለ መልኩ ውሃ ለማቅረብ ያስችላል ሲል የቻይና ዴይሊ ኒውስ ዘገባ ያመላክታል። ለረዥም ወራት በፖለቲካ ና ኢኮኖሚያዊ ውጥረት እሰጥ አገባ ውስጥ የከረሙት አሜሪካ ና ብራዚል መልካም የተባለለት ምክክር አደረጉ። ቢቢሲ እንደዘገበው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ና የብራዚሉ ሉላ ዳ ሲልቫ በስልክ ተገናኝተው ተመካክረዋል። ታሪፍ፣ የንግድ ግንኙነት ተግዳሮቶች፣ የሁለትዮሽ ግንኙነት ና የተደራጁ ወንጀሎችን ማስቀረት የሚሉ ዋነኛ የውይይታቸው አጀንዳዎች ነበሩም ተብሏል። በተለይም ትራምፕ ከፍ ያለ ትኩረት በሚሰጡበት የተደራጁ ዓለም አቀፍ ወንጀሎች በመከላከል ዙሪያ ከብራዚል ጋር በትብብር የመስራት ፍላጎታቸውን በውይይት ወቅት ገልጸዋል። ከግማሽ ሰዓት በላይ በፈጀው የስልክ ንግግራቸው መሪዎቹ በአጭር ጊዜ ውስጥ በአካል ተገናኝተው በጉዳዮቹ ላይ ለመምከር ከስምምነት ደርሰዋል። አሁን ደግሞ ሳምንቱን በታሪክ የምንቃኝበት ሰዓታችን ላይ ትገኛላችሁ። እንግዲህ የዛሬው ሳምንቱን በታሪክ ውስጥ ከ12 ዓመት በፊት በሞት የተለዩንን እንዲሁም ደግሞ የጥቁር ህዝቦች አርማ የነበሩ የጸረ አፓርታይድ እንቅስቃሴ ስቃሴ መሪ የነበሩትን ኔልሰን ማንዴላን ያስታውሰናል። አናውን ተስፋ እንደሚከተለው አዘጋጅቶታል። ማንዴላ ከእስር ሲፈቱ ይህንን ብለው ነበር። ወደ መውጫው ሳመራ፣ ወደ ነጻነት እየሄድኩ እንደሆነ ይሰማኛል። አውቃለሁ ጥላቻንና ብቀላን እዛው እስር ቤት ትቻቸው ካልወጣው አልተፈታሁም፣ እዛው እስር ቤት ውስጥ ነኝ። የወቅቱ የደቡብ አፍሪካ ፕሬዝዳንት የነበሩት ጃኮብ ዙማ በማንዴላ የቀብር ስነ ሥርዓት ላይ ከ27 ዓመት እስር በኋላ የትግሉን ውጤት ካጣጠመ በኋላ ማንዴላ አሁን በሰላም አርፏል ብለዋል። አብዛኛው የሕይወት ዘመናቸው በትግል የተሞላ ነው። ለ27 ዓመታት ለእስር የዳረጋቸው የጸረ አፓርታይድ ትግል ጨምሮ ብዙ ውስብስብ ፈተናዎችን አሳልፈዋል። ሆኖም አንድም ጊዜ እጅ አልሰጡም። ማንዴላ ውልደታቸው በደቡብ አፍሪካ ትልቅ ክብር ከሚሰጠው ቤተሰብ ከቴምቦ ጎሳ ነበር። የመጀመሪያ ትምህርታቸውን የአፍሪካ ብሔራዊ ኮንግረስ ኤንሲ እንዲቀላቀሉ ላደረጋቸውና ለአፍሪካ ታሪክና ፍትሕ ልዩ ፍቅር እንዲኖርባቸው ያደረገ ነበር። ወላጆቻቸው የተማሩና ለልጆቻቸው መልካም መጻኢ ጊዜን የሚመኙ ነበሩ። የልጆቻቸውን ታላቅነትም አስቀድሞ የተረዱ ነበሩ። ማንዴላ በተፈጥሮ ልዩ ተሰጥኦ የነበራቸውና በሁሉም የትምህርት አይነቶች ቀዳሚ ነበሩ። ሕግ የተማሩ ሲሆን ሲሆን ምረቃቸውም በእስር ምክንያት በሌሉበት ነበር። ኔልሰን ማንዴላ በሞሮኮና በኢትዮጵያ ወታደራዊ ስልጠናን የወሰዱ ሲሆን ጋዜጠኛ የሚል የኢትዮጵያ ፓስፖርትም ነበራቸው። ከእስር ተፈተው እንደ ፈረንጆቹ አቆጣጠር በ1994 ለመጀመሪያ ጊዜ በዲሞክራሲያዊ መንገድ የተመረጡ የደቡብ አፍሪካ ፕሬዚዳንት ሆኑ። ከአንድ ጊዜ ምርጫ በኋላ ስልጣናቸውን በ1999 አስረከቡ። የዛሬ 12 ዓመት በዚህ ሳምንት አረፉ። በመጨረሻም የቢዝነስ ዘገባዎችን ወደ እናንተ አደርሳለሁ። የኢትዮጵያ ብሔራዊ ባንክ ባካሄደው የውጭ ምንዛሬ ጨረታ አንድ የአሜሪካን ዶላር በአማካኝ ብር 154.399 ተሸጠ። ቀጣዩ የውጭ ምንዛሬ ጨረታ በሁለት ሳምንት ጊዜ ውስጥ የሚካሄድ መሆኑን የኢትዮጵያ ብሔራዊ ባንክ አስታውቋል። ለእነዚህና ለሌሎች የቢዝነስ ዘገባዎች ማል ደመላሽ። የኢትዮጵያ ብሔራዊ ባንክ ባካሄደው 11ኛ ዙር የውጭ ምንዛሬ ጨረታ 50 ሚሊዮን ዶላር ለሽያጭ የቀረበ ሲሆን አንድ የአሜሪካን ዶላር በአማካኝ ብር በአስረኛው ዙር ጨረታ የአንድ ዶላር አማካኝ ተመን 148.1007 ብር እንደነበርም ይታወሳል። በናይጄሪያ ሀገር የመሰረተ ልማቶች መበላሸት እና በሀገሪቱ የሚሰሩ ፕሮጀክቶች ውጤታማ ለመሆን የተነሳ የሀገሪቱ የወደብ የቀን ገቢ በከፍተኛ ሁኔታ እየቀነሰ እንደሆነ ተገለጸ። የናይጄሪያ ወደብ የቀን ገቢ ኪሳራ እያስከተለ ሲሆን በአጠቃላይ የኪሳራ መጠኑ ወደ 13 ሚሊዮን ዶላር እንደሚጠጋ ተገልጿል። በተጨማሪም በናይጄሪያ የባህር ዳርቻ ከ25 ሺህ በላይ የውጭ መርከቦች እንደሚገኙ የተጠቀሰ ሲሆን ህገወጥ የንግድ ልውውጥ በብሔራዊ ደህንነትና በገንዘብ መረጋጋት ላይ ከፍተኛ ተጽዕኖ እንዳሳደረ ተብራርቷል። እንደ ቢዝነስ ኢንሳይደር መረጃ በሀገሪቱ የሚገኘው የሌኪ ባህር ወደብ የመሻሻል ተስፋ ቢያሳይም እንደ አፖፖ እና አኒቲቫ ያሉ ሌሎች ወደቦችን እንደ አዲስ ለመክፈት አስቸኳይ የመልሶ ማልማት ያስፈልጋቸዋል ተብሏል። መረጃዎቻችን እንደቀጠሉ ናቸው። ኢራን ከፍተኛ የወርቅ ክምችት ማግኘቷ ተገለጸ። በምስራቃዊ ግዛቷ ኮራሳን ክልል የተገኘው የወርቅ ክምችት በመጠንና አይነት ሲገለጽ 795 ሚሊዮን ቶን ኦክሳይድ ወርቅ ወርቅና 531 ሚሊዮን ቶን የሰልፋይድ ወርቅ ግግር መሆኑ ተገልጿል። የዕለቱ የመጨረሻው የቢዝነስ መረጃችን የሳምሰንግ ኩባንያ አዲስ ምርትን ይመለከታል። ሳምሰንግ ኩባንያ ጋላክሲ Z TriFold የተሰኘ የመጀመሪያውን ሶስት ቦታ የሚተጣጠፍ ስማርት ስልክ አስተዋወቀ። አዲሱ ስልክ ሶስት ክፍሎች ሲኖሩት ሙሉ ለሙሉ ሲዘረጋ 10 ኢንች ወይም 25.4 ሳንቲሜትር ያህል ስፋት አለው። ስልኩ ከሌሎች የሳምሰንግ ስልኮች የተለየ ባትሪ ያለው ሲሆን በ30 ደቂቃ ውስጥ እስከ 50% ቻርጅ ማድረግ ይችላል ተብሏል። የአዲሱ ስልክ ስክሪን ከዚህ ቀደም ከነበረው የሳምሰንግ ባለ ሁለት ታጣፊ ስልክ በ25 በመቶ እንደሚበልጥም ተገልጿል። በደቡብ ኮሪያ የተሰራው ትሪፎልድ ከታሳስ 12 ጀምሮ ለሽያጭ እንደሚቀርብ የታወቀ ሲሆን ዋጋው ወደ 2440 ዶላር ገደማ እንደሆነም ተገልጿል። በተጨማሪም በዚህ ዓመት መጨረሻ በቻ በቻይና፣ በሲንጋፖር በታይዋንና በተባበሩት አረብ ኤምሬትስ ለሽያጭ የሚቀርብ ሲሆን በሚቀጥለው አመት መጀመሪያ ደግሞ በአሜሪካ ለገበያ እንደሚቀርብ ተዘግቧል። ጋላክሲ ዚትሪፎልድ ከቅርብ ጊዜ ወዲህ ገበያው በመጡት ስክሪናቸው የሚታጠፍ ስልኮች መካከል ያለውን ውድድር ከፍ እንደሚያደርገው ይጠበቃል ተብሏል። መረጃው የሮይተርስ ነው። ስትከታተሉ ቆያችሁት ከቻናሏን የሚተላለፍላችሁ የዜና ሰዓታችንን ነበረ ዜናዎቹን እየመረዋብሪያችሁ ቆይታ ያደረኩት እኔ ፍራታ አጥላሁን ነበርኩኝ ሌሎች የቻናሏን ፕሮግራሞች ይቀጥላሉ መልካም ጊዜን ተመኘ